አሁን የለውጡ መንግስት ከመጣ ወዲህ በስድስት ዓመት የተሰሩ የልማት ስራዎችን ያየ ሰው የተመለከተ ሰው ህወሓት 27 ዓመት ሙሉ ተቀምጦ አንድ ቀለበት መንገድ ሰራ ብሎ የሚገርመው ሰዋል ካለ በጣም ይገርመኛል ነኝ በኢትዮጵያ ሀብት አዲስ አበባ በራሷ ሀብት እየለማ ያለውን መንገድ እየተሰራ ያለውን ልማት እየተሰሩ ያሉ ኢንዱስትሪዎችን ኢትዮጵያ ከራሷ አልፋ ወደ ሌሎች ሀገሮች መላክ እስከምትችልበት ጊዜ ድረስ በእርሻው ዘርፍ ሀገር የስንዴ እድገት ትሬንድ በጣም ይገርምናል። የድሮውን ትቼ የአምናውና የዘንድሮ እንኳን ለማወዳደር አንድ ነጥብ 3 ነበር አምና በጋ። ዘንድሮ 3 ሚሊዮን ሄክታር ነው የምናስበው። በ1 ነጥብ 7 ሚሊዮን ሄክታር ከአምና ይበልጣል። ከእጥፍ በላይ ነው። የበጋና የክረምት የስንዴ ምርታችን ከስድስት ሚሊዮን ሄክታር አልፏል። በጣም በጣም ሲግኒፊከንት የሆነ እድገት ነው። ኢትዮጵያ ከጨከነች ከወሰነች ራሷን ለመመገብ የማትቸገር ሀገር መሆኗን አመላካች ውጤት ነው። እንደ ኤክስፖርት እናደርጋለን፣ የቡና ኤክስፖርት እንጨምራለን፣ ግብዓቶች የምናመርትበትን መንገድ እንሰራለን። ምግብና ኢትዮጵያ እንደተለመደው የጥጋብ ሀገር እናረጋታለን፣ ለአፍሪካ ምሳሌ እንሆናለን፣ ለብዙ አፍሪካ ሀገራት ኤክስፖርት እናደርጋለን። ይሄንን ለማድረግ በጋራ መቆም እጅግ አስፈላጊ ነው። በቀደም ዶክተር አብይ ያስመረቀውን የጦር መሳሪያ ማምረቻ ፋብሪካ በገበታ ለሀገር በገበታ ለትውልድ የሚገነቡ ልማቶችን እየታዘበ ሰው ይሄንን ተአምር በስድስት ዓመት ያየ ሰው ህወሀት ሀያ ሰባት ዓመት ልማታዊ የሆነ መንግስት ነበር ልማት ነው እየሰራ የነበረው ብሎ ካሰበ ከዚህ በላይ ድንቁርና የለም ብዬ ነው የማስበው። ኢትዮጵያ ትልቅ ሀገር ናት። በሳይዟ በታሪኳ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። መንግስት በህዝብ የተመረጠ ህዝብ ድምፅ የሰጠው መንግስት አለ፣ ለመጀመሪያ ጊዜ በኢትዮጵያ ታሪክ። ያ መንግስት ለህዝብ እየሰራ ያለውን ነገር እያየን እኛ ሳንሆን ዓለም የመሰከረው የኢትዮጵያ እድገት ወይም ደግሞ ያለችበት ሁኔታ በተሻለ ባጭር ጊዜ ውስጥ ወደ ተሻለ የብልጽግና ደረጃ ላይ እንደምትወጣ እሚያረጋግጡ በጣም ብዙ ነገሮችን ማንሳት እንችላለን። ግን አይገባችሁም። እናንተ እንደነ ጀዋራ አይነት ፖለቲከኞች ዛሬም በተቃውሞ ካልሆነ በስተቀር እየተሰራ ያለውን እውነታ እንኳን ማየት አትፈልግም። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው አሁን ዛሬ እንዳያችሁት፣ ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ፣ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። መንግስታዊ ሌብነት እንደሌለ ማረጋገጫው ከተማ ላይ እየተሰራ ያለውን ስራ እይ፣ የሌማት ትሩፋት ላይ እየተሰራ ያለውን ስራ እይ፣ ይገበታ ለሀገር ይገበታ ለትውልድ ላይ እየተሰሩ ያሉ ፕሮጀክቶችን ተመልከት አይኔ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 አንተ ስለወራህ የምትለውጠው ነገር የለም አቅምን ማወቅ አንዳንድ ጊዜ የአሸናፊዎች አሸናፊ ያደርጋል አቅምን ማወቅ ትልቅ ነገር ነው ባለፈው የነበረ ኢንተርቪው ላይ የጀዋ ኢንተርቪው ላይ ምን ይላል ጠቅላይ ሚኒስትሩ ህልም አለው አለ ህልም አለው ግን ስትራቴጂ የለውም እቅድ የለውም ምን እንደሚያደርግ ወዴት እንደሚሄድ አያቅም አለ መላው የኢትዮጵያ ህዝብ ህልማችን መበልጸግ መቀየር መለወጥ አንሷ ለመታየት ድሃ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 ጥሪን እያቀረብኩ ዛሬም በድጋሚ ኢትዮጵያ ትችላለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ትጀምራለች። ኢትዮጵያ ትጨርሳለች። ኢትዮጵያ የሚገጥማትን ፈተና በሚያስደንቅ ብቃት እያለፈች ለልጆቿ መሰረትን አሻራን ታስቀምጣለች። ወዴት እንደሚሄድማ አውቆ ከልጅነቱ ጀምሮ ከወታደር ቤት ጀምሮ ጠቅላይ ሚኒስትር ለመሆን አልሞ ሰርቶ እናንተን ቁጭ አርጓችሁ በላያችሁ ላይ ተረማምዶ ጠቅላይ ሚኒስትር ሆነ። ምን እንደተፈጠረ እንኳን አናቅም። ጠቅላይ ሚኒስትሩ ሲፈጠር ምን እንደሆነ እንኳን አናቅም። እስከምትሩ ድረስ ብዥታ ውስጥ ከቷችሁ ማለት ነው። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ። እና አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር ክላሽ ስናይፐር፣ ኢምፖርት እናደርግ ነበር። በስትራቴጂ በእቅድ፣ በዛ ደረጃ አቅዶ ጠቅላይ ሚኒስትር ለመሆን አስቦ ወያኔን የሚያክል ገዳይ ድርጅት ሸውዶ ወይም አሸንፎ አታሎ ውስጣቸው አድጎ ከዛ በኋላ እንዳልነበሩ አድርጓቸው ይሄው ህልሙን እያሳካ ያለ መሪ ነው። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራክት ኦልሬዲ ፈጽመናል። በዚህ ሶስት ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ እየተጨበጡ መጥተዋል። በግብርና ያመጣነው ውጤት ይታወቃል፣ በኢንቫይሮንመንት ያመጣነው ውጤት ይታወቃል፣ በማዕድን ያመጣነው ውጤት ይታወቃል፣ በአይሲቲና ቴክኖሎጂ ያመጣነው ውጤት ይታወቃል። አሁን ደግሞ በወታደራዊ አቅም፣ በተለይ በኢንዱስትሪው በዚህ አመት ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከአምስቱም ፒላርስ ኢንዱስትሪ ነው። እስከ 12 ፐርሰንት እድገት ይጠበቅበታል። የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም በጣም ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ነው። አንተ ቅዠት ላይ ያለው እስከዛ፣ አንተ ከ12 ዓመት የጀምሮ ፖለቲካ የጀመርኩ ሰው ነኝ የምትለው ዛሬም የ12 ዓመት ምናልባት ያን የጀመረ ከሆነ በዛን ጊዜ የነበረው የጨቅላነት አእምሮ ላይ ነው ያለው። ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች አቅም አባዢ ቶሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበር ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም፣ ሌሎችም ጫና ያሳድሩብን ነበር። ኢትዮጵያን በስነ ስርዓት ማዳን የሚችል መከላከያ ሰራዊት መፍጠር ነበረበት መጀመሪያ አንድ መንግስት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 ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል። ጠቅላይ ሚኒስትሩ ህልሙን እየኖር ያለ ለሀገር ያሰበውን ለሀገር ያለመውን ለሀገሬ እንደዚህ ይሰራለሁ ያለውን ከጀርባ ከኋላ የነበሩ ቪዲዮዎችን እየፈለክ ተመልከት። ምን ሲያወራ እንደነበር፣ ኢንሳ ላይ ምን እንደሰራ፣ ወታደር እያለ ምን ይሰራ እንደነበር ከዛም በፊት ኦሮሚያ ክልል ላይ የነበሩ ወጣቶችን አርቲስቶችን እየሰበሰበ ጠቅላይ ሚኒስትር ከመሆኑ በፊት ምን ይሰራ እንደነበረ እየተመለስክ ቪዲዮዎችን እየጎለጎልክ ተመልከት። በሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ እያንሰራራች እንደሆነ፣ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመላክታል። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሰቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ውጊያን ለማስቀረት ዲተር ለማድረግ ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ደግሞ ቢያጋጥም በአጠረ ጊዜ ውስጥ ለማሳጠር የሚያግዙ አቅሞች ናቸው። እንደ ትናንትና ለምንም እኛን የምናመርተው እንደ ትናንትናው ገዛም የምናመርተው እንደ ትናንትና በቁጥር አንያዝም። ማባዛት እንችላለን እና በቂ ሰው አለን፣ ቴክኖሎጂ አለን። ሀገራችን ለመጠበቅ የሚያስችል ከፍተኛ ብቃት ያለል መሆኑ የሚያረጋግጥ ነው። ለመላው ኢትዮጵያውያን እንኳን ደስ ያላችሁ። የምንናገረው ለመስራት ነው። የምንናገረው ለውጤት ነው። ከዚህ ቀደም ስንናገር ተረት ይመስል ነበር። ዛሬ ግን የጨበጥነው እውነት ነው እና በእያንዳንዱ ሴክተር እያለምን እየተለምን እየተወያየን የጀመርናቸው ጅምሮች ውጤት አምጥተው ፍሬ አፍርቶ የምናያቸው በከፍተኛ ትጋት ጭምር ነው። እንትጋ፣ እንስራ። ምርጥ አገር ያለን ትልቅ አገር ያለን እችን አገር ይበልጥ ማስዋብ እና ከማንሰራራት ወጥታ ሌሎችን መሸከም የምችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ። በእቅድ በሀሳብ ተደራጅቶ እንዴት ማሸነፍ እንዳለበት አቅዶ ሰርቶ ህልሙን ለውጤት ያበቃ ህልሙን እየኖረ ያለ ጠቅላይ ሚኒስትር እንዳንተ እያወራ ይኖራል። ስለዚህ መሸነፍን ማወቅ አንዳንድ ጊዜ ትልቅነት ነው። እንደ ትናንትናው አንለምንም፣ እኛን የምናመርተው እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትናንትናው በቁጥር አንያዝም፣ ማባዛት እንችላለን። እና በቂ ሰው አለን፣ ቴክኖሎጂ አለን። ሀገራችን ለመጠበቅ የሚያስችል ከፍተኛ ብቃት ያለን መሆን የሚያረጋግጥ ነው። አንተ እየወራህ ነው የምትኖረው። እሱ ህልሙን እየኖረ ነው፣ አለቀ። እውነታው ይሄን ለመላው ኢትዮጵያውያን እንኳን ደስ ያላችሁ። የምንናገረው ለመስራት ነው፣ የምንናገረው ለውጤት ነው። ከዚህ ቀደም ስንናገር ተረት ይመስል ነበር፣ ዛሬ ግን የጨበጥነው እውነት ነውና በእያንዳንዱ ሴክተር እያለምን፣ እየተለምን፣ እየተወያየን የጀመርናቸው ጅምሮች ውጤት አምጥተው ፍሬ አፍርተው የምናያቸው በከፍተኛ ትጋት ጭምር ነው። እንትጋ፣ እንስራ። ምርጥ አገር ነው ያለን፣ ትልቅ አገር ነው ያለን። እቺን አገር ይበልጥ ማስዋብና ከማንሰራራት ወታ ሌሎችን መሸከም የምችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያን እናበልጽግ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። እውነታው ይሄ ነው። ስለዚህ በተቃውሞ ጎራ ያላችሁ ሰዎች ሀሳብ ይዛችሁ ነው ጠቅላይ ሚኒስትሩ እንዲያደርግ ጠቅላይ ሚኒስትሩ ችግኝ ተከለ ለቅሶ አይደርስም ወይ የሆነ ነገር አያደርግም የሄደበትን የበላውን የጠጣውን የለበሰውን እያነሳችሁ የምታወሩትን ተቃውሞ ተቃውሞ አትበሉት። ይሄ ተቃውሞ አይደለም። እናንተ የምታወሩትን እናውቀዋለን። ለህዝብ የሚጠቅም የተሻለ ሀሳብ አሁን ካለበት ችግር አሁን ካለበት አለበትም ከተባለ ከዛ ችግር እንደዚህ አድርገን እናላቅቀዋለን እኛ ብንሆን እንደዚህ ነው። ፖለቲካ ፓርቲ የሚያደርገው የፖለቲካ ፓርቲነት ሚስጥሩ ራሱ አልገባችሁም እናንተ። ስለዚህ ሀሳብ ከሌለ ዝም በል አለቀ።